ሁለት ዓመታትን የተሻገረው የፍልስጤምና የእስራኤል ጦርነት መቋጫ ጠፍቶለት ለያዥ ለገናዥ አስቸግሯል። እስራኤል እንደምትገልጸው ኦክቶበር 7 ሐማስ የእስራኤል ድንበርን ጥሶ 1200 ሰዎችን ገሎ ወደ 300 የሚጠጉ ታጋቾችን ይዞ ወደ ፍልስጤም ተመለሰ። ከዛ ጊዜ በኋላ እስራኤልም የአጸፋ ምላሽ አለችውን እስካሁን ድረስ እየፈጸመች ትገኛለች። በዚህም የእስራኤል ኦፕሬሽን ሰላማዊ ሰዎች፣ መኖሪያ ቤቶች፣ የልጆች ትምህርት ቤቶች፣ ሆስፒታሎች ወድመዋል። ጋዛ አሁንም ከበባ ላይ ትገኛለች። በአሁን ሰዓት ወደ ጋዛ የሚገባ ምግብም ሆነ የሕክምና እርዳታ የለም። በዚህ የተቆጡ የሚመስሉት ምዕራባውያን ሰላማዊ ሰልፍ ሲያደርጉ ለዓመታት መጥተዋል። በእርግጥም ሰላማዊ ሰልፉ በአንዳንድ የአውሮፓ ሀገራት ተቀባይነትን አግኝቶ እንደ አየርላንድ የመሳሰሉ ሀገራት የእስራኤል ኤምባሲን ለመዝጋት ተገድደዋል። አውሮፓውያን በሰላማዊ ሰልፍ ብቻ አላበቁም። ይልቁንስ አሁን ወደ ጋዛ በመርከብ ጉዞ ጀምረዋል። በተለያዩ የማህበራዊ ሚዲያ እየተዘዋወሩ የሚገኙ ቪዲዮዎች ምዕራባውያኑ ለጋዛውያን እርዳታን ይዘው ወደ ጋዛ እየተንቀሳቀሱ ይገኛሉ። እስራኤል ወደ ጋዛ እንዳይገቡ የከለከለችውን ዓለም አቀፍ የእርዳታ ድርጅቶች የእስራኤልን ትዕዛዝ ተቀብለው ያሉበት ሁኔታ፣ እነዚህ ሰዎች ወደ ጋዛ መሄዳቸው እስራኤልን ሊያስቆጣ ይችላል ተብሎ ተፈርቷል። ነገር ግን አውሮፓዊ ናቸው። እስራኤል በዲፕሎማሲ ደረጃ ከአውሮፓ ጋር የገባችበት ውዝግብ የባሱኑ እየጠበቀ ይመጣል። ወደ ጋዛ ጉዞ በጀመሩት ሰዎች ዙሪያ እስራኤል ምንም እንኳን እስካሁን አስተያየት ባትሰጥም ነገር ግን ምላሿ ምን ይሆናል ተብሎ ይጠበቃል። አረብ አገራቱ ምንም እያደረጉ ባልሆነበት ሰዓት እነዚህ አውሮፓውያን ድንበር ጥሰው ለጋዛውያን እርዳታ ለማት ጉዞ ጀምረዋል። የእነሱስ መዳረሻ ምን ይሆን? መላው ዓለም አይንና ጆሮ እነዚህ ሰዎች ላይ ሆኗል።